ግብአቶች የተለያዩ ፋርም ኢንፑቶች እናስመጣለን፣ ወደ ኢትዮጵያ እናከፋፍላለን። ስራቸውን ደግሞ ዘመናዊ ሊያደርጉ የሚችሉ ግብአቶች ናቸው። እነዚህ ማለቢያ ማሽኖች ስራ ያቀሉለታል ኢትዮጵያ ዜና ይስጥልን፣ እንደምናላችሁ እንደምን አላችሁ? ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው በበላሽ ቴክኖሎጂ ነው። በላሽ ቴክኖሎጂ የተለያዩ በተለይ ደግሞ ከግብርና ጋር እና ከእንስሳት ተዋጽኦ ጋር የተገናኙ ማሽነሪዎችን ወደ እናንተ ኢምፖርት በማድረግ ያደርሳል። ስለዚህ ወደዚህ ቢዝነስ መግባት የምትፈልጉ እንዲሁም ደግሞ እዚህ ቢዝነስ ላይ ያላችሁ ተመልካቾቻችን፣ እነዚህ ማሽነሪዎች ምንድን ነው የሚሰሩት በምን አይነት አቅም በምን አይነት ኤሌክትሪክ አማራጭ ነው ወደ እናንተ የቀረቡት የሚለውን ከነሱ ሙሉ መረጃውን በመጠየቅ እናደርሳል። እንቀጥላለን። ይህ ፕሮግራም ወደ እናንተ ማደርስላችሁ እኔ ሉካ ቢዳቤል፣ በካሜራ እና ኦላ አብሮን አለ። ለዚህ ቻናል አዲስ ከሆናችሁ ደግሞ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ መጀመሪያ ያው እኛ በተመልካቾቻችን የተለያዩ ከቢዝነስ ጋር የተገናኙ በተለይ አምራቾች ጋር ትኩረት አድርገን እንሰራለን እና ዛሬ ደግሞ የት ነው የምንገኘው? ምን አይነት ምርቶች ነው ይዛችሁልን የመጣችሁት? ሊሆን ራስሽን በማስተዋወቅ ጀምረሽ ነገር ኦኬ። ጽዱ ባላለሁኝ የበላጅ ቴክኖሎጂ ስራ አስኪያጅ ነኝ። በላጅ ቴክኖሎጂ የተለያዩ የግብርና ግብአት አስመጪ ድርጅት ነው። ማለቢያ ማሽኖች፣ የመኖ ግብአቶች፣ የተለያዩ ፋርም ኢንፑቶች እናስመጣለን ወደ ኢትዮጵያ እናከፋፍላለን። ጥሩ ያው እንግዲህ ሀገራችን ይታወቃል አግሪካልቸር ላይ ከሰባት እስከ ሰማንያ ፐርሰንት አካባቢ ኢኮኖሚያችን ቤዝ ያደርጋልና፣ ከዚህ አንጻር የእናንተ ምርቶች በምን ያህል ጠቃሚ ናቸው ብላሉ ታስባላል? ግብርናውን ለማዘመን እኛ የምናስመጣቸው እቃዎች ሁሉ በጣም አስፈላጊ ናቸው ብለን ነው የምናምነው። ምክንያቱም ለምሳሌ ቂቤ ማውጫ ብንል አንድ ገበሬ ጾም በሚኖርበት ሰዓት ወተቱን ሰዓታት ፈሽቶ ሲንጥ በማሰሮ አይገኝም። በአሁን ሰዓት ያንን ቂቤ በመናት በመናጫ ማሽን ከ30 እስከ 45 ደቂቃ ውስጥ ንጦ ይጨርሳል። ተማሽኖ ስራ ነው የሚያቀሉት ማለት ነው። ስራውን ያቀሉለታል ለከብቱ እንክብካቤ ጊዜ እንዲኖረው ይረዳዋል ማለት ነው። ከዛም በተረፈ ደግሞ ዋናው የምናስመጣው ማለቢያ ማሽኖች ናቸው። የተለያዩ አይነት ማለቢያ ማሽኖች እናስመጣለን እና እነዚህ ማለቢያ ማሽኖች ስራ ያቀሉለታል፣ አንደኛ፣ ለገበሬው ከዛም በተጨማሪ ደግሞ የከብቶቹንም ኮንፈርት እንድንጠብቅ ያደርገናል። ላሞች ማለብ በጣም አድካሚ ፕሮሰስ ነው። አንድ ሰው ሲያልብ ሲደክመው ከብቷን በጥፍሩ ይነካታል ወይ ይመታታል፣ ትረቅጠዋለች ያልሆኑ ብቻ ያልተፈለ ነገሮችም በማለቢያ ዙሪያ ባህላዊ ምክንያት ይከፍሰታሉ። እና አበራቢዎች ደግሞ ከብቷን ሲመቷት በጣም እሷም ትበሳጫለች፣ ልክ እንደ ሰው እና ወተቷን ሁሉ መያዝ ደረጃ ትደርሳለች። ከዛ በተረፈ ከእጅ ንክኪ ፍሪ የሆነ ወተት ለህብረተሰባችን ደግሞ እንዲቀር ትልቅ አስተዋጽኦ ያደረጋል። ማሽኑን ብቻ ማቅረብ ሳይሆን ኦፍኮርስ፣ ይሄ ገበሬም ልክ እንደ ድሮ በደንብ አጥቦ እቃውን ቢቻል በዲተርጀንት ካልተቻለ ደግሞ በደንብ በጭስም አጥኖ እንደ ድሮ እንዲጠቀም እንመክራለን። የነበረው የማለቢያ ማሽናችሁ ነውና፣ ከዛ ሌላ ሌሎች ማሽኖች ይኖራሉ እናንተ ጋር ቅቤ ማውጫ፣ ማለቢያ ማሽን፣ ክሬም ማውጫ፣ ትንንሽ ሚልክ ፕሮሰሲንግ ማሽኖች ይባላሉ ማለት ነው። ከዛ በተረፈ ግሪን ቾፐር፣ ምክንያቱም አሁን ዝም ብሎ በመክተፊያ ነገር በቆንጨራ የሚባል ነገር ዝም ብሎ አገዳው ከተፍከተፍ ከተፍ እያደረገ ነው የሚሰጠው። ያ ደግሞ ለከብቷ ለመብላት እራሱ ያስቸግራታል። ቾፐር እናስመጣለን። ያ ቾፐር ለከብቷ ለመመገብ እንደሚመቻት ተደርጎ በቆሎንም ከናገዳው ይፈጨዋል። ኤሌፋንት ግራ ራስም ሆነ ሌላ አይነት ግራስ ይፈጫዋል። ያንን ለከብቱ ለማቅረብ ይቀላል ማለት ነው። ከዛ በተረፈ የምናስመጣው ዝርያ ነው። የከብት ዝርያ፣ የወተት ላሞች ዝርያ፣ ከኔዘርላንድ የምናስመጣው ዝርያ አለ። ከሌላም ከሌላም ቦታዎች የሚመጡ ዝርያዎች አሉ፣ ግን በዋነኝነት እናስመጣለን ዝርያ። ሌላው ደግሞ የመኖ ግብዓቶች ናቸው። ፕሪሚክሶች፣ የሚታለቡ ላሞች፣ ለጥጆች፣ ለሚደልቡ ከብቶች፣ ለበጎች፣ ለፍየሎች የሚሆን የተለያየ ንጥረ ነገሮች እናስመጣለን። በጣም ጥሩ። እንግዲህ ዘርዘር አርገሽ ደግረሽኛለ ምን አይነት ማሽኖች እንደምታመጡ የተለያዩ ዝርያዎችንም ከውጭ ሀገር እንደምታስመጡ ና አሁንኛ በዚህ ሚዲያ ስለ ቢዝነስ ስለሆነ የምናነሳው ምናልባት የዚህ ቢዝነስ ተጠቃሚ የሚሆኑት ምን አይነት ሰዎች ናቸው? ደንበኞቻችሁ ስ ማን ናቸው? በዋነኝነት ተጠቃሚው ከብት እርባታ እና ዶሮ እርባታን ስራዬ ብሎ የያዙ ገበሬዎቻችን ናቸው፣ አንደኛ ተጠቃሚዎች። ምክንያቱም ስራቸውን በጣም የሚያቀሉ ስራቸውን ደግሞ ዘመናዊ ሊያረጉ የሚችሉ ግብአቶች ናቸው የምናስመጣቸው። አሁን ማሽኖቹን በትልልቁ ነገርኩሽ እንጂ ትንንሽም ነገሮች ለምሳሌ አንድ ለመወለድ በጣም ረጅም ጊዜ ያችን ከብት ቀልቦ ነው የምትወለደው። ያቺ ጥጃ ግን በትንሹ ወተት ሲያጠጧት ትን ቢላት ትሞታለች። ያ ደግሞ ሎስ ነው ለገበሬው። ለዛ አሁን ይሄ ጡጦ ነው። ልክ እንደ ህጻን ልጅ በጡጦ ታጠጫታለች። ትናለ አይላትም ማለት ነው ያቺ ጥጃ። ልክ እንደዛ የተመጣጠነ ወተት አለ፣ ለምሳሌ ለጥጆች የሚሆን ልክ ህጻን ልጅ ስናሳድግ ፎርሙላ ሚልክ እየሰጠን አንድ አመት እስኪ ደርሰው እንደምናሳድገው ሁሉ ለጥጆችም የተመጣጠነ ወተት ፎርሙላ ሚልክ፣ ስታርተር ሚልክ ይባላል። ስለዚህ በአንደኛ ደረጃ ተጠቃሚው ገበሬው ነው። ያ ግን ትርፋማነት ላይ እና ምርታማነት ላይ ገበሬውን ስለሚጠቅመው ኮንሱመሩ መጨረሻ ላይም ተጠቃሚ ነው የሚሆነው ብለን እናምናለን። በጣም ጥሩ። ያው ከትርፋማነት ጋር አያይዘሽ ደግሞ ብዙ ነገር ነግረሽኛል እና ከትርፋማነቱ ጋር አሁንም አያይዘን ምናልባት ከእናንተ ማሽነሪዎቹ ሲገዙ በአነስተኛ በምን ያህል ዋጋ ሊያገኙ ይችላል? የተለያዩ አይነት ማሽኖች አሉ። ሁለት ከብት በአንድ ጊዜ የሚያልብ ማሽን አለ። ይሄ ለምሳሌ በጣም ትልቁ ማሽን ነው። ከ10 እስከ 15 ከብት በአንድ ጊዜ ማለብ ይችላል። እንደ የማሽኑ አይነት ይለያያል ማለት ነው። ባለ ሁለት ማለቢያው ማሽን በአሁን ሰዓት 180 ሺ ብር ነው የሚሸጠው። አንድ አይነት ማሽን ብቻ ሳይሆን ባለ ሁለት እያላችሁ በብዙ አይነት ባለ ሁለት ወይንም ደግሞ በኋላ ስርና ከዛ በላይ ምክንያቱም ይሄ ማሽን ያለንበት አልቲቱድም ስለሚለየው እንበል ቢሾፍቱ አካባቢ ከ10 እስከ 15 ላም ባንዴ ማለብ ይችላል። የፋርሙ ሁኔታና የሚታለበው የከብት ብዛት ይወስነዋል ማለት ነው። ያው ከአዲስ አበባ ውጭ ላሉ ደግሞ አሁን የእናንተ ማሽነሪዎች ምናልባት የእኛ ተመልካቾችም ከአዲስ አበባ ውጭም ሊኖሩ ስለሚችሉ ምናልባት በምን መልኩ ነው ማግኘት የሚችሉት ከእናንተ ማሽነሪዎችን? በጣም ብዙ ክላይንቶች አሉን አ አዲስ አበባና ዙሪያው በጣም ትንሽ ክላይንቶች ነው ያሉ። ብዙዎቹ ክላይንቶቻችን ኦፍኮርስ ስፕሬድ ኦቨር ኢትዮጵያ ነው ያሉት ብዙዎቹ መጀመሪያ መጥተው ይተዋወቁናል። ቢሮአችን፣ ማሽኖቻችንን እናስረዳለን። ምንድን ነው እንዴት ነው የሚሰራው የሚሉትናል ማለት ነው። ከዛ በተረፈ ግን አንዴ ከተዋወቅን በኋላ ለአንድ ማሽን የወሰደ ሰው ስፔር ፓርት ቢፈልግ አዲስ አበባ ድረስ አይመጣም። ብዙ ጊዜ ያዘናል፣ ክፍያ ከደረሰን በኋላ እንልክለታለን። ከዛም በተጨማሪ ደግሞ አሁን ዝርያ እንደዚህ ዝም ብለሽ እንደ ሸቀጥ የምትልኪው ነገር ስላልሆነ የተለያዩ አግሮ ዲለሮች አሉ የተቀናጁ ያ ማለት ናይትሮጅን ኮንቴነር አላቸው፣ ለማዳቂያ የሚያስፈልገው ቱልስ ሁሉ አላቸው። እዛ ሲመኑም ስቶር ይደረጋል። ከዛ እንደ ዴፖ ሀብ ነው ሪጅናል ሀብ ነው ከዛ ነው ሰፕላይ የምናደርገው። ያ ጄኔቲክስ ማቴሪያል በተፈለገ ጊዜ ቶሎ መቅረብ ስላለበትና ኢንሲሚኔትም መደረግ ስላለበት ማለት ነው። ሌላው ግን ከአዲስ አበባ ነው የምናቀርብላቸው። ስለዚህ ለክልሎቹም አማራጭ አላችሁ ማለት ነው። በትክክል ምንም ችግር ገጥሞን አያውቅም እስካሁን ድረስ። በጣም ጥሩ ያው ማሽኖች ደግሞ ሌላው ነገር ከተበላሹ በኋላ ዋስትና ያስፈልጋቸዋልና ምን ያህል ጊዜ ዋስትና ይኖረዋልና የአንድ አመት ዋስትና ይኖረዋል። ሁሉንም ተጠቃሚዎቻችንን ግን የምንመክረው ኤሌክትሪክ ፍላክቹዌሽን አገራችን ውስጥ በጣም ስለ አንደኛ ነገር ኦፍ ኮርስ ሰብ ዲስትሪቢሽን ቦርድ እንዲጠቀሙ ኦቨር ቮልት ምናምን ሲመጣ ብሬክ እንዲያደርግና ማሽኑ ላይም ዳሜጅ እንዳይደርስበት፣ ከዛ ደግሞ በተረፈ አንኢንተራፕተብል ፓወር ሶሉሽንም ቢኖረው እንመክራለን። ያው አንዱ ይጠቀማል፣ አንዳንዱ ደግሞ አይጠቀምም። እሺ፣ በጣም ጥሩ። ጥሩ ቆይታ እያደረግን ነው ና እነዚህ ማሽኖች እየነገርሽኝ ነበር የተለያዩ ነገሮች እንደምትመክሩ ና ምናልባት የማሽኑን በምን መልኩ እንደሚሰራ ደንበኞች እናንተ የምታስተምሩበት መንገድ አለውን ወይስ ቀለል ያለ አይነት አጠቃቀም ነው ያለው? ምናልባት አጠቃቀም። እሺ ኮሊጎች ያሉ አስቴር ይበልጥ ደግሞ ታብራራልሻለች። ማሽኖቹ እንዴት እንደሚሰሩ እንዴት ኮንፊገር እንደሚደረጉ የመሳሰሉትን። ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። ቅድም ከጸዱ ዘለበጋ ጥሩ ቆይታ አድርገናል። ከበላይ ቴክኖሎጂ ጋር የተለያዩ ማሽነሪዎችን እንደምታቀርቡ እየነገረችኝ ነበረና አንቺ ደግሞ እዚህ ጋር ይታዩኛል ማሽነሪዎቹ። ከመጀመሪያው ጀምረን እንዴት ነው የሚሰሩት ምን አይነት አቅም ላይ ያላቸው ኤሌክትሪክ አማራጫቸው ምን ይመስላል የሚለውን ነገር ትነግሬ ነበረ ከዚህኛው ጀምረና። ይሄኛው ባለ አስር ማለቢያ ማሽን ነው የሚባለው የጀማሪዎችም አለን። ከዛም በኋላ ያለው ከብቶቻቸውም ከተስፋፉ በኋላ ያለው ነው ይሄኛው የሚጠቀሙት ማለት ነው። አነስተኛው አይደለም ትልቅ ፋርማ ያላቸው ናቸው። እስከ ሰማንያ ላሞች ያላቸው ናቸው ይሄኛው መጠቀም የሚችሉት እና ሙሉ ጋራንቲ ያለው እቃ ነው። በምን አይነት ኤሌትሪክ አማራጭ መጠቀም ይችላል? በስሪ ፌዝ ነው የሚሰራው እና ሞተሩ ይሄኛው ነው። አስር ኩኬቶች አሉ። እነዚህ እንደ ሳምፕል ነው ያመጣናላቸው አላቸው፣ አራቱ ማለት ነው እና በሲንግል ፌዝ ሌላ የሚሰራ ማለ ስለዚህ አሁን ከቦታ አንፃር የራሱ ቦታ ይፈልጋል ማለት ነው። የራሱ ቦታ ነው የሚፈልገው። ከብቶቹ እየመጡት አልበው ነው ወደ ቦታቸው የሚመለሱት ማለት ነው። ሌላ ማዘዝ ቢፈልጉ ከዚህ በበለጠ በከፍተኛ ማግኘት ይችላሉ። እናንተ ጋር? አዎ ይችላሉ። አግሪመንት ገብተው ከድርጅታችን ጋር ማስመጣት እንችላለን። እንግዲህ ምን ያህል ይሆናል ዋጋው? ምናልባት ለተመልካቾች እንትን ለማለት ነው። ያው አሁን ላይ እየተሸጠ ያለው አንድ ነጥብ ሶስት እንደዛ ነው እየተሸጠ ያለው። ስለዚህ ማግኘት ይችላሉ። አሁን ማግኘት እዚህ ጋር እንደ ሳምፕል ያስቀመጣቸው አሉ። አንድ ደንበኛ ለመግዛት ሲፈልግ ምን ያህል ነው አንድ ላይ የምትሰጡት? አሁን እዚህ ጋር ያለው እያንዳንዱ አስር ኩኬቶች አሉት አንድ ሞተር ይኖረዋል። ከዛ እያንዳንዱ አራት ጥጦቶቹ ወደ እያንዳንዱ ይገባል ማለት ነው። በጣም ጥሩ። ቅድም እየነገርሽ ነበረ ሲንግል ፌዝ ደግሞ እዛጋር ጋር እንደሚገኝና ይሄንን የስሪ ፌዙን አየ ሲንግል ፌዙን ደግሞ ለማየት ወደዛ ሄድ ብቻ እንደነገርሽ እንግዲህ እዚህ ጋር ደግሞ የምንመለከተው ባለ ሲንግል ፌዝ በቤት ውስጥ ቆጣሪ የሚሰራውን ማሽናቸው ነው አይደል? ስለዚህ ማሽን ደግሞ ነገር በምን መልኩ ነው መጠቀም የሚችሉት? በአጠቃላይ ያለው ነገር እሺ፣ በአጠቃላይ ያለው ነገር ይሄኛው እንደ ጀማሪ የሚጀምሩ አስርም አምስትም ያላቸው ከብቶች የሚጠቀሙት ነው። ሁለት ላሞችን በአንዴ ነው የሚያልበው። ይሄም እንደዛው ተመሳሳይ ነው አጠቃቀሙ እና ይሄኛው ሲንግል ፌዝ ነው ዋነኛ ነገሩ። በቤት ቆጣሪ ከመስመር ጋር ተገናኝቶ የመጣ በቤት ቆጣሪ ይሰራል። በጀነሬተርም እና ቀለል ያለ ኤሌክትሪክ ፓወር ነው የሚፈልገው። በሰዓት 16 ላሞችን ነው የሚያልበው። ይሄም እንደዛው ጋራንት አለው፣ ሙሉ ስፔር አለው እና የቱርክ ምርት ነው አሁን አነስተኛው ነው ? ምናልባት አሁን ገበሬዎች ከእናንተ መውሰድ ቢፈልጉ ከዚህ ያነሰ ነው የሚኖራቸው ወይስ ደግሞ ይሄ ነው አነስተኛው? አሁን ላይ እኛ ጋር ያለው ይሄኛው ነው አነስተኛው። በምን ያህል ዋጋ ማግኘት ይችላሉ? አሁን ላይ እየተሸጠ ያለው መቶ ሰማንያ ሺ ነው እየተሸጠ ያለው። ስለዚህ ወደ ክፍለ ሀገር የመላክ ዴሊቨሪ ይሰራላችሁ? አዎ ኮንታክት ያደረጉንና ዴሊቨሪ ያሉበት ቦታ እንልካለን። እሺ። እንግዲህ በዝርዝር ምን ምን አይነት ማሽነሪዎች እንዳሏችሁ እየነገርሽ ነበረ። በመጨረሻ ደግሞ ማለት የምትፈልጊ ነገር ካለ እንዲሁም ደግሞ የእኛ ተመልካቾች እናንተ ማግኘት ቢፈልጉ በምን መልኩ ያገኟቸ ያገኛችኋል የሚለውን አድራሻና ስልክ ቁጥር ነገር። እሺ አድራሻችን ያለው አዲስ አበባ ነው ያለነው፣ ነው ሲግናል ወደ ድንበሯ ሆስፒታል አካባቢ ከመገናኛ ወደ ካሳንቺስ የሚወስደው መንገድ ላይ ማለት ነው ና ስልካችን አለን ቢዝነስ ካርድ ሁሉም በሙሉ፣ ዌብሳይት አለን መከታተል፣ ማየቱን መደወል ይችላሉ። እሺ በድጋሚ ስለነበረን ቆይታ አመሰግናለሁ። መልካም ቀን።

ፕሮግራማችን የተመለከት ነው በተለይ ከእንስሳት ጋር በተገናኘ የተለያዩ ማሽነሪዎችን ከሚያስመጡ ድርጅቶች ጋር ነበረ የነበረን ቆይታ። ይሄ ከፊት ለፊት የምትመለከቱት ማሽን ደግሞ በሲንግል ፌዝ በቤት ውስጥ ቆጣሪ የሚሰራ የከብቶች ማለቢያ ማሽን ነው። ይህን ማሽን በአንድ ጊዜ ሁለት ከብቶችን ማለብ የምትችሉበት ነው። ስለዚህ ይሄኛውን ወስዳችሁ በአነስተኛ ካፒታል መጀመር የምትችሉት ቢዝነስ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ እዛ ጋር ያሳየችኝ በስሪ ፌዝ የሚሰራ በአንዴ እስከ አስር ከብቶችን ማለብ የምትችሉበት ነው። ስለዚህ የነበረን ቆይታ ይህንን ይመስል ነበረ የዛሬ ፕሮግራም ን ላይ ብዙ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። የኛ ፕሮግራም ለዛሬ ይህንን ይመስል ነበረ። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።